ቤተ ክርስቲያን የራሷ ነጻነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነጻ መድረክ ፈላጊ ናት። የጥምቀት ታቦት ተሸክመን የምናከብረው የመስቀል መስቀል የምናከብረውን በዓል ማን ማነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል፣ ትውልድ እንዳታቀዘቅዘው። መልእክቴ ለሁሉም እገሌ ወገሌ ሳል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች፣ ሊነጋ ሲል ይጨልማል። እቤት ውስጥ ከሚደረግ አስር ጸሎት ቤተ ክርስቲያን ውስጥ የሚደረስ አንድ ጸሎት ይበልጣል። መንግድ የሌላቸው ሆድ ክብራቸው በነውራቸው ሆዳቸው አምላካቸው ተስፋቸው ምድራቸው የሆነባቸውን ሰዎች በማዳመጥ ነው ጊዜን የምታሳልፈው ወይንስ ለመንግስት? ገብርኤል አምላክ ተብሎ ተዘምሮለታል። ሚካኤል አምላክ ተብሎ ተዘምሮለታል። ማርያምም አምላክ ተብላ ተዘምሮላታል። ስለዚህ ስንት አማልክቶች ናቸው በኦርቶዶክስ ያሉት? አንተ አሁን እግዚአብሔር ነው የማመልከው ኢየሱስ ክርስቶስን ነው አልከኝ። እኛም እኮ ጥያቄያችን እሱም ቢሆን እኮ ያስማማናል። ኢየሱስን ብታመልኩ እኮ ያስማማናል፣ ችግር የለውም። ግን በዛሬው ቀን ይህብን ማርያም ወደ ገብርኤል እንደ ጮኸች እንደ ለመነች ድረስልኝ ብላ ጥያቄ እንዳቀረበች እንደ ጸለየች ይናገራል የዜማው መጽሐፍ ሲዘመርበት ያደረው ስለዚህ ይሄ እኮ ራሱ በአዳም ልኮ ነው እንዴ ማርያም እንዴት ወደ ፍጡር ትጮሃለች ሲቀደም ፍጡር ነች ወደ ፍጡር እንዴት ትጮሃለች ወደ ፍጡር እንዴት ትጸልያለች እሷ እኮ ነፍሴ ጌታዬን ታከብረዋለች ዘመን መካከል አንተን አስነስቶ በዚህ ዘመን በዚህ ጊዜ ይቺ ጊዜ የእውነት በዘመናት መካከል ጳውሎስን ሲያስነሳው አስራ አራት መጽሐፍ ሲጽፍ ከሐዋርያት መካከል ሐዋርያት ስራ ምዕራፍ አንድ ላይ ከተጠቀሱት መጽሐፍ ያልጻፉ ሐዋርያቶች አሉ። የሚገርመው ሐዋርያት ሁነው መጽሐፍ አልጻፉም። ጳውሎስን ግን በዘመኑ መጨረሻ በስጋው እንኳ አብሮ ያልነበረ ሲያሳድድና ሲገል የነበረውን አምጥቶ አስራ አራት መጽሐፍ የጻፈው ያ ሰው ነው። ስለዚህ በዘመናት እድሜ አይደለም በጣም ብዙ ጊዜ በመቆየት እድሜ ያስቆጠሩ ብዙ ካባ የደረቡ ወይም በዚህ በጴንጤቆስቴ የቆዩ ሰዎች አይደሉም። እግዚአብሔር የገለጠለትን እውነት የገባው ሰው ያንን እውነት ግን ያለመከልከል ይገልጠዋል። እና በዘመንህ እግዚአብሔር ጉልበትን ይስጥህ። የእውነት በሁኔታዎች በመቸው በጨር በሉ የሚሉ ጨር በጨር ጨር በጨር ብለህ ጥራ የሚሉ እኛ የምንጠራው በጨር በጨር የለንም፣ ኢየሱስ ነው የምንጠራው። በቃ ስሙኝ ኦርቶዶክሳውያን፣ ይህ ከዚህ ሁሉ ወዳውጡና ኢየሱስ ክርስቶስ ጌታ እንደሆነ አምናችሁ ዳኑ። በቃ ምን አይነት ሸክም ነው? ህዝቡ እኮ በጣም ሸክም በዛበት፣ ሸክም በዛበት። ስንቱን ተስፋ እንዲያደርግ ነው የምትፈልጉት? ዳዊት እኮ አሁንስ ተስፋ የማን ነው አለ። ተስፋችሁ እንዴት ትረሳላችሁ? ይሄንን ሁሉ ተስፋ አድርጋችሁ እንኳን ነፃ አልወጣችሁ፣ ከሞታችሁም በኋላ ደግሞ እንደገና ሟሲት ይመራላችሁ፣ ሟሲት ፍታት ይፈታል ደግሞ። ይሄንን ሁሉ ስርዓት ፈጽመው ጨርሰው ብፁዕ ቅዱስ የተባሉት ራሱ ሲሞቱ ትዚ ላቸዋል እንዴ? ብፁዕ ቅዱስ አቡነ ጳውሎስ ሲሞቱ እንዴ? የዛን እለት የተፈታ ፍታት ለእሉክ ሌቱ ፍጡራን ስባተ ፈጣሪ ይደልዎሙ እስመተአረዩ በክብሮሙ ይላል። አሁን ይሄ ማለት ከላይ ስንመጣ ለማርያም ሰንዘን ሰግድ ለማርያም፣ ስለዚህ እንሰግዳለን። ነሳ ስጋም ስጋ እግዚአብሔር ከስጋዋ ስጋ ስለነሳ እግዚአብሔር ፈጣሪያ ፈጣሪያ የሆነው እግዚአብሔር ወረከብ ነን እና መድኃኒት አምን ያ ለኛ መድኃኒት ሆነን ይላል። ለእዛ መስቀል ከመተናገር ረና ለከ ነው። እድ በጣም የሚገርም እኮ ነው። ወረከብ ለዕፀ መስቀል ይሄ ይላል። ለመስቀል ደግሞ ይላል ከመተናገርን ቅድመ አስቀድመን እንደተናገርን በላይ ሌዋን ጠብጠበ ደመቃለ፣ እዛ ላይ ያ የቃል ደም ስለፈሰሰ እያማሜ በባህሬ ስጋዛማ፣ የማይታመመው በስጋ ባህሪ ስለታመመ ይላል። አሁን እውነትም ውሸትም እያቀላቀለ ይሄ በማር የተለወሰ መርዝ ማለት ነው። እያቀላቀለ መጨረሻ ላይ ምን ይላል? ለእሉ ክሌቱ ፍጡራ ነው። ጴንጤ ቤተሰባችን ውስጥ ዘራችን ውስጥ ይገባል ብለን የማናስበው በዛ ተያይዞ ደግሞ በግዕዝ እየተደገመ ቤታችን የሚመለክ ነገር አለ። ቤት ጠገብ ተሰርቶለት ጭራ ተሰቅሎለት ለቅዱስ ዮሐንስ፣ ለገናና ለፋሲካ በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ ተብሎ ድርሳን ተደግሞ በግ ታርዶ ደም በእቃ የሚቀመጥለት ማለት ነው። በእንደዚህ አይነት እስራት ውስጥ ነው ሃይማኖት ይዟችሁ ያለው። ወደ ወንጌሉ ከመጣን ደግሞ ወንጌል ምን ይላል? ኢየሱስ ክርስቶስ እኔ መንገድ፣ እኔ ህይወት፣ እኔ እውነት ነኝ በእኔ በቀር ማንም ወደ አብ ሊመጣ አይችልም ይላል። ሰባቱ እኔዎችን ስንመለከት እኔ የህይወት ግንድ ነኝ ይላል። ያለ እኔ ምንም ልታደርጉ አትችሉም ይላል። እኔ የህይወት ውሃ ነኝ ይላል። እኔ የማረካ ነኝ ይላል። እኔ ትንሣኤና ህይወት ነኝ ይላል። እንግዲህ ለኢየሱስ የሆነውን ለፍጡር ለመስጠት ምን ምን አስፈለገ? ይሄ ሁሉ። ስለዚህ በእንደዚህ አይነት ትምህርት ስህተት የተጨማለቀ ቤት ስለሆነ